ሮቤል ትችላለህ። የሮቤል ሀሳብ ሁሌም የሚያመነጫቸው ምንጮች እጅግ በጣም መፍትሄ የሚሆኑና የመፍትሄ ሰው ብዬ ያለሁና በቃ አልተቻል ከማንተ የብሌን ፍቅረኛ ማለት ነው። ግን አሁን እያባረረችህ ነው። ቆይ ጠብቅ። በጊዜ በኋላ ትጠቅበልሃለች። ማንነት ስታቅ በነገራችን ላይ ማንነት ስትነግራት ነው የሄደችው። መምጣቷን አይቀርም። ነገር ግን እኔ ዋና ከሀሳብህ ጋር ነውኛ ይህን ሀሳብ እንደምታመነጭ ከትላንት ሆና መሰለኝ የተናገርኩ ነበረውና፣ ያው እኔም ከእናንተ ጋር ብሰራው ያዋጣኝ ነበር ያልኩትን አልቀረም፣ ይሄን ሀሳብ አመጣ። ስለዚህ ድንገት ማስመርመር አለብን የሚለውን ነገር ይሄ ትክክለኛ የተናገርኩት ነገር መሬት ጠበላለም። ዛሬ ከእኔና ከሮቢ ሀሳብ ያው አንድ ሆኗል ማለት ነው። ኮበዝ ባይሆን እኔም እንደምታደርጉኝ እሰራለሁ ከእናንተ ጋር ማለት ነው። ደስ የሚለው ዛሬ ያው ራሄል በቁጥጥር ስር ውላለች። እውነት ለመናገር እጅግ በጣም ደስ ይላል። ነገር ግን አሁንም በቁጥጥር ብትውልም አላረፈችም። ከዚህ በኋላ እውነት የከፋው ነው እንደሚደርስባቸው ተናገረችው። እዛቸው እስር ቤትም ሆና እየፎከረች ነው። የትንሽ ጊዜ ብቻ ተደሰቱ፣ ከዛ በኋላ ግን ሁላቸውም አጠፋቸዋለሁ ስትል ያው መዛት ሆን ቀጥሏል። እጅግ በጣም ተንኮለኛ ዛሬ፣ እስካሁን ለምን እንዳደረገች የነክል ክፉ ነገር ምን እንዳነሳሳት ያው ተናግራለች። እንግዲህ ብር ስለምትወድ ብቻ ነው። ስለዚህ ብር ለመውደድ የሰውን ሕይወት እንትን ማለት ነበረባት። ያው ያሰበችው ሁሉም አድርጋለች። ነገር ግን አስራ አንደኛው ሰዓት አልተሳካላትም። ከዚህ በኋላም ሊሳካለት ላይሳካለት ይችላል። ግን እንደዚህ አይነት ተንኮለኛ አሻራኛ መቀኘዘው አቺ አላቅም ማለት ነው። ጋሽ ግርማ በድሮ በራሱ ቢሮ በወንበሩ ቁጭ ብሎ ሳየው የምር ደስ ብሎኛል። ለሰዎች ሳይሆን የብሌልናም የጽናትን ደስታ የምር ደስ ይላል። የሁለታቸውን ጓደኝነት እጅግ በጣም የሚያስደስ ነውና እስከ መጨረሻውም ያደረገላቸው ጋሽ ግርማም ይሄን ልብህን እንዳይቀይርብህ ሁለታችሁ ወደ ትምህርት ነው የምትመለሱት። አሁን ተራው የኔ ነው። እስካሁን ድረስ ተንከባክባችሁ የዚህ ያደርሳችሁኛል። ከዚህ በኋላ የሚመለከታችሁ ሁሉም ነገር እኔ ነው የምሰራው፣ ደግሞ ስራውን ተራይም ጭምር ነው። ዳይ ወደ ትምህርት ብሏል። ጽኑ ወደ ትምህርት መመለስ ባትፈልግም፣ ነገር ግን ወዳ ሳይሆን ለግዷም እንድትመለስ ነው። ስለዚህ ይህም ቀን እንዲመጣ የሁላችንም ጉጉት ነበረ። ነገር ግን ያው መጥቷል፣ ያው ቢዘገይም ማለት ነው። ይሄ ነገር የነሱ ምኞት ነበረ፣ የእኛም ደግሞ የተመልካች የኦዲየንስ ምኞት ነበረ። ነገር ግን ያው ተሳክቷል። እጅግ በጣም ደስ ይላል። ያው ሁሌም ከሀቅ ጋር ከሆንን ሀቃችን የትም አይሄድም። ሰው አትግፉ። ሰው ከምትገፉ ሰው የገፋችሁ ይሻላል፣ መገፋትን ይሻላል ሰው ከምትገፉ እና፣ ለምን ዞሮ ዞሮ ያው ጽሮ ለእናንተ ነው ማለት ነው። አው ሀቃችሁ የትም አይሄድም። እንጀራችሁ ደግሞ ይሻግታል እንጂ የእናንተ ያለው እንጀራ ማንም አይበላውም። ስለዚህ መታገስ ዋጋ አለው እና ትግስቱን ይስጠን ማለት ነው። ያው ሌላ ዛሬ ሮቤል ያመጣው ሀሳብ እጅግ በጣም መግባኤ ላይ እንዳልኩትም ሁላችንም ይህን ይህ ሀሳብ ነበረ። ከትላንት ወዳ ትላንት ቪዲዮ ሰርቼበት ነበረ፣ ይህን ሀሳብ ያው ይዞልኝ መቷል። እናመሰግናለን ሮቤል። ይህ ነገር ራሄል ሆን ብላ ባቢን ለማጥመድ ለማጥመድ የራሷን ለማድረግ እና ጽናትና ባቢም ለመለያየት ዋናው ዓላማ እሱ ነበረ። ይህም ነበር የፈለጋችሁ። ይሄ ደግሞ አርግዣለሁ በሚል ነበረ። ይሄ ደግሞ አሁን ሊከሽፍ ነው። ይህ ነገር ባቢ እንዴት አላወቀ ማለት አንዳንዴ ለምን ስካር ውስጥ ብትሆኑ እንዲህ ያላችሁበት፣ ስትነቁ ያላችሁበት እንትን ላላችሁ ትንሽ ይኸውን መጠራጠር ነገር አልመጣልህም እና ምናልባት በጊዜ ሁለት ሎች ታስታውስ ትችላለህ። ሰከረ ሰው ከኋላ ያስታውሳል። ውሃ ውስጥ ይግባ፣ ባህር ውስጥ ይግባ፣ ጫካ ውስጥ ይግባ፣ የሆነ ጊዜ ትዝ ትዝ ይለው። ለአንተ ጭራሽ ጠፍቶብሃል። እና ለምን የጥያቄ ያንደና እንደው ይህንንደን አስፋ ሲያቀርብልህ በተፈጠረው ነገር ማቀው ነገር የለም። ጠጥቼ ነበር አጠኛኝ ነበር ኦኬ አይተናል፣ ጠጥተናል ከዛ በኋላ ምን ይሁን ምን ማቀው ነገር የለም አለክ። እሺ ግን ከሆነ ሰዓት በኋላ ማስታወስ ትችላለህ። ባይሆን ፍንጭ ፍንጭ ውጥ እንጂ የሆን ነገር ምናምን አንተ ጭራሽ የለም ማለት ነው በደንብ ነው እንዴት ጠጣው እና ያው ሮቤል አስታውሷል። ይሄ ነገር ላይ ሆኖ ይችላል ብሏል። ይሄ ነገር የእውነት ሮቤል ስማርት ነ የምታመጣቸው ሀሳቦች የምታነሳቸው እንትኖች እጅግ በጣም የሚገርሙ ናቸውእና በርታይህም ከኢንስፔክተሩ ወይም ደግሞ ከመርማሪው ጋር ተዋይዶ መርማሪው አይሆን እዚህ ጋር እሱ በጣም እየደገፋቸው ነው። ሁለ ለመናገር መርማሪው የነሱ እየደገፈ ነው በትክክለኛ እንትን ማለት ይሄ ብር ተቀብሎ በጉቦ ምናምን ሳይሆን በእውነተኛ ነገር እንትን እያላቸው ነው። ስለዚህ ይሄን ነገር ምርመራ ማድረግ እንፈልጋለን ሲሉ አይ ዝም ብላችሁ ምርመራ ታደርጉም ካልታመመች በቀር አይፈቀድም አለ። ይሄ ነገር እውነት ሆኖ የሆነ ነገር ተነስተሽ ምርመራ አድርጊ ብትባለች ሴት ተንኮለኛ ለምን እንደተደረገች ያው ስለምታውቅ እሺ ማትልም ነበር። ስለዚህ ጥሩ መፍትሄ ነው ሰጣቸው። እና እውነትም እንደዛ ነው። ስለዚህ የግድ ወይ ሳል የሆነ ነገር መኖር አለባት አላል ሮቤል ምን ቢጥሩ ነው እኔ እሱን እኔ እንትሏሉ ምርመራ እንድታደርግ አድርጋለሁ። እንዴት አድርገ ብቻ እንድጠይቅ ይፈቀድልኝ፣ አለ። እንግዲህ ገባ ቁጫ ለተፈቀደለት ሰላም ሲላት እጁ ላይ የሆነ ነገር የሚሸት ነገር ቀብቶት አላውቅም። ብቻ ያው ሰላም ሲላት እንዳያቸው ያኔ ነው የጀመራት። አሁን በሚቀጥለው ወይ ወደ ሆስፒታል ነው ወይ ደግሞ ዶክተር ይመጣል ያለው ነገር ቼክ ይደረገች በዛው ሰበብ አስባብ አድርጎ ያለችበት ቼክ ለማድረግ ነበረች ተሳካላቸው። ስለዚህ አሁን ወይ መውደድቋን አይቀርም፣ ፌንት መንቀሏን አይቀርም። ያኔ ደግሞ የግድ ዶክተር ሲረም ያስፈልጋት። አሁን ተዋርጅ ያለሽ ከዚህ በኋላ ባቢን በምንም ሁኔታ ማጥመድ አትች ማለት ነው። ስለዚህ አንድ ያስቀየሽው በዚህ ነበር። ስለዚህ ነገር የለም ያበቃል። ሌላ ጽናትና ባቢ መንገድ ላይ ተገናኝተው እጅግ በጣም የሚያሳዝኑ ምስኪኖች ናቸው ብለን ለመናገር ሁለት ምስኪኖች ማለት ነው። በፅናት ቦታ ቢሆን ማንም አያደርገውም፣ ማንም ሊያምንም አይጨንትን አይልም። ይሄን ያክል እራሷ ጎበዝ የሆነ ጠንካራ ብዙ እንትኖች ስላለፈች ይመስለኛል ቆማ ያዋራቸው ማለት ነው። አንድ ሴት ጓደኛዋ ከሌላ ማግጦ ወድሻለሁ እያለ ከዚህ እንትን እያለ ከሌላ ደግሞ ተዋዶ አስረገዘ ቢባል አደለም ቆሞ ሊያወሩ ቅርና በአንድ መገድ ሲሄዱ ያው ይጥፋፉ ነበር። ሁለት ለመናገር ድንገት ተገያኙ ያው እንዳያችሁት ካለፉ በኋላ ነው መልሰው ማውራት ያጀመሩ ማለት ነው። ስለዚህ ይህ የጽናትን ጉብዝናን ያሳኛል ማለትነውና እዚ ጋር በቃ እሱም ጥፋቱ እንትናለም እውነት ለመናገር አልተደረደረም እንደሚወዳት ሁሌም ነው የነገራትና ነገር ግን እንዴት እየወደድከ ብትወደ ይኖሮ ይሄን ታደርግ ነበር ወይ? ስትለት ነበረ እንግዲህ። ይሄ በማወቅም ባለማወቅም ያው ሰክሮ ሊሆን ይችላል፣ ሰክሯል። እኛም ነበርን። ግን አሁን ዋናው ምርምራው ነው ነፃ የሚያወጣው ማለት ነው። ግን እኮ ባታረግዝሽ፣ ያላረግዘች እንበል፣ ይሄ ነገር ጽናት ከኋላ ታምንበታለች። ለምሳሌ እርግዝና የለም፣ ያው የተላከላት ፎቶ አንድ ላይ ተኝተው ወይም ደግሞ የራቁት ፎቶ ነው የተላከላት። ስለዚህ ይሄ ነገር አሁን ብታረግዝ ባታረግዝ የእሷ የሆነ ግድ የሚሰጣት አይመስለኝ፣ እውነቱን ለመናገር ማለት ነው። ዋናው አንድ ላይ መሆናቸው አንድ ላይ ማደራቸው ነው። ግን አሁን አረገዝኩ ስትል ትንሽ ያው ትልላት ይችላል። እዚህ ጋር ምንም ትንሚስራት አንድ ናቸው ሁላቸው ፈለጊ ነው በጠቅሉ። ያላረገዘችም ስላላረገዘች ከሱ ጋር አልነበረች ማለት አይቻልም። ከሱ ጋር ስለነበረች ብቻ አርግዛለች ማለት አይቻልም። ስለዚህ ሀታ ይሄን እርግዝና የለም ቢባል ፅናት መቤት ታምናለች አታምናለች ይሆን ሌላ ጥያቄ ይሆናል ማለት ነው ሌላ ዛሬ የብሌን እናት የብሌን እናት እጅግ በጣም ተንኮለኛ ክፉ ነች በነገራችን ላይ ስለዚህ ዛሬ ልጇ ጋ የመጣው ነገር እንትን አላለችም እና ያው አይታችኋል ሮቤል ሄዶን ሲላ ከበርኛም አይተናታል በእርግጥ ሁለቱ በላዩ አተሙ ነበረ ከኋላ ነው ያዩት ስለዚህ የራሄል ሰው መሆኑን ልጇም እንዲያጠቃት እንደመጣ ያው አውቃለች ማለት ነው። ምክንያቱም ከዛ በፊት በተደጋጋሚ ከራሄል ጋር ስለምታየው ማለት ነው። ስለዚህ በፍጹም ምነው ነው ማን ነው ምናም ስትላት ነገረችው። ጓደኛ ነው። ይሄ ልጅ አይሆንሽም፣ በፍጹም ልታገኙ አይገባም። የራሄል ሰው ነው፣ አውቀዋለሁ አለች። እያችሁ በልጇ ሲመጣባት ማለት ነው። መጀመሪያ ራሄል እንዲነች እንዲነች ሲባል እኮ ምንም ልታምን አልቻለችም። ይሄ ልጅ ብቻ ከራሄል ስላየችው ራሄል ጋር ናይታችሁን ልጇ ጋር ስታየው አልቻለችም። ምናልባት የሆነ ሀብታም ነገር ቢመስል ምናምን የምታቅማማ አይመስለኝም በነገራችን ላይ ስለዚህ ስታየውም፣ ልጅ ልጅ ነገር ነው። ስታየውም ደግሞ እንዳያችሁት ነው ስለዚህ ይሄ አላጓጓትም። በእርግጠኝነት አሁን አንድ መኪና እየነዳ ቢመጣ ብሌን እያዋራት ከሆነ እንዲ እንዲ ቢለድ እን ነጠር አጥፈ ነው የምትቀብረው በእርግጠኝነት ምክንያቱም ስራውም እንደዛ ስለሆነ ተንከሴት ስለሆነ ብቻ ታዝ ቢሻለው ጋሽ ገርማውና ጽናት ደስ አላችሁ፣ እንኳን ለዚህ ቀን በቃችሁ። እንዲሁም ደግሞ ብሌን አንቺ ስለምን ትለያለሽ፣ እና የምር ደስ የሚል እንትን ነበረ። ቀጥሩ ጋር ሁኖ ሁሌም ከእናንተ ጋር ነው፣ የትም አይደርስም። ዞሮ ዞሮ እናንተ ጋር መውጣት ይቀርማ። አንዳችሁም ብቻው ብቻችሁን ቢሆን ከእውነት ጋር ቆሙ ነው ብለው፣ ሮቤልና ብሌን በቅርብ እንጠብቃችኋለን። ጽናትና ባቢ ምን እንደዛው ሰላማችሁ ይብዛ። ራሄል እስር ቤት ይመችሻል።